በዓል ልደት በመሆኑ ደግሞ ጾመ ልደት ወይም የልደት ጾም በመባል ይታወቃል። ጾመ ሐዋርያትም ይባላል። ቅዱሳን ሐዋርያት በዓለ ትንሣኤን አብይ ጾምን ጾመን እናከብረዋለን። በዓል ልደትንስ ምን አድርገን እናከብረዋለን? በማለት ነቢያት የጾሙትን ከልደተ ክርስቶስ በፊት ያለውን ጾም ጾመዋልና። አንድም ጾመ ፊልጶስ ወይም የፊልጶስ ጾም ተብሎ ይጠራል። ሐዋርያው ቅዱስ ፊልጶስ በአፍራቂ አውራጃ ሁሉ እየተዘዋወረ በጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ስም ወንጌልን በማስተማር ድንቅ ድንቅ ተአምራትን በማድረግ ብዙዎችን ወደ አሚነ እግዚአብሔር ሲመልስ ቆይቶ ትምህርቱን በማይቀበሉ የአፍራቂያ ሰዎች አማካኝነት በሰማዕትነት አርፏል። ደቀ መዛሙርቱ ስጋውን ሊቀብሩ ሲሉም ስለተሰወረባቸው የሐዋርያውን ስጋ ይመልስላቸው ዘንድ ሱባኤ ይዘው በጾም በጸሎት ተወሰነው በለመኑት ጊዜ እግዚአብሔር ልመናቸውን ተቀብሎ በሦስተኛው ቀን መልሶላቸው አስከሬኑን በክብር አሳርፈውታል። ደቀ መዛሙርቱ የሐዋርያውን ስጋ ካገኙ በኋላ እስከ ጌታችን ልደት ድረስ ጾመዋል። ስለዚህ ጾመ ነቢያት፣ ጾመ ፊልጶስ እየተባለ ይጠራል። አርባ ቀኑ የነቢያት ጾም፣ ሶስት ቀኑ የአብርሃም ሶርያዊ፣ አንድ ቀኑ ደግሞ የገሃድ ጾምም በመባል ይታወቃል። በድምሩ 44 ቀናት ይሆናል። ከዚህ ሁሉ ጋርም ወልደ አምላክ ክርስቶስን በግብረ መንፈስ ቅዱስ እንደምትጸንሰው እመቤታችን ቅድስት ድንግል ማርያምን መልአኩ ቅዱስ ገብርኤል ካበሰራት በኋላ እመቤታችን ሰማይና ምድር የማይወስኑትን አምላክ ጸንሼ ምን ሰርቼ ወልደዋለሁ? በማለት ጌታችንን ከመውለዱ አስቀድማ ጾመዋለችና ይህ ጾም ጾመ ማርያም በመባልም ይታወቃል። በአጠቃላይ በዚህ በገና ጾም ነቢያትም ሐዋርያትም ጾመው በረከት አግኝተውበታል። እኛም ኦርቶዶክሳውያን እንደነርሱ በረከትን እናገኝ ዘንድ ይህንን ጾም መጾም እንደሚገባን የቤተ ክርስቲያን አባቶች ስርዓት ሰርተውልናል። በዚህም መሰረት የነቢያት የሐዋርያት፣ የጻድቃንና የሰማዕታት አምላክ ከመቤታችን ቅድስት ድንግል ማርያም ከቅዱሳን ነቢያትና ሐዋርያት በረከት እንዲያሳትፈን መንግስቱንም እንዲያወርሰን ሁላችንም በዚህ በጾመ ነቢያት ወቅት በጾም በጸሎት ተወስነን እግዚአብሔርን ልንማጸነው ይገባል። አምላካችን እግዚአብሔር ጾሙን በሰላም አስጀምሮ በሰላም እንዲያስፈጽመን የእርሱ ቅዱስ ፈቃድ ይሆንልን። ወሰብሃት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር አሜን።